የሳሌዚያን ገዳም አባላት አዲስ ዓለም አቀፍ የሳሌዚያን ካህናትና ወንድሞችን የሚመሩ አለቃ መረጡ። የሳሌዚያን ገዳም በዓለም የዶን ቦስኮ 11ኛ ተተኪ ኃላፊው አድርጎ አባ ፋቢዮ አታርድን መረጠ። በጣሊያን ቱሪን ከተማ የቅዱስ ፍራንሲስ ዴሳለስ ማህበር ባደረጉት 29ኛ አጠቃላይ ስብሰባ የዶንቦስኮን 11ኛ ተተኪና የሳሌዚያን ዶንቦስኮ ገዳም አለቃ እንዲሆኑ አባ ፋቢዮ አታርድን መርጧል። አባ ፋቢው አታርድ የዶን ቦስኮ 11ኛ ተኪ በመሆን በ136 ሀገራት የሚያገለግሉትን የሳሊዚያንን ገዳም በመምራት ወጣቶችን በተለይም በድህንነት የሚኖሩትና ተጋላጭ የሚሆኑትን ለማገልገል መንፈሳዊ ኃላፊነትን ለማስቀጠል ተጠርተዋል። አባ ፋቢዮ የተመረጡት በዓለም አቀፍ የሚገኙ ሳሊዚያኖችን በሚወክሉ 220 ልኡካን ወንድሞች፣ በጸሎትና በአስተውሎት መንፈስ ታሪካዊ በሆነው ቫልዶኮ እናት ብለው የሚጠሩት ዋና ቤታቸው ነው። የሳሊዚያን ማንነትን እንደተላበሱ በመታመን የተመረጡት አባ ፋቢው አታርድ 13750 አባላት በአፍሪካ አውሮፓ እዚያ ሰሜንና ደቡብ አሜሪካ የሚገኙ አምስት አህጉራት ውስጥ ያሉትን 92 ቅርንጫፎችን የሚያስተዳድሩ መሆናቸውን የሳሌዚያን መረጃ ኤጀንሲ ገልጿል። አባ ፋቢው አታርድ ለቤተ ክርስቲያን ባደረጉት አገልግሎት በርዕሰ ሊቃነ ጳጳሳት ፍራንሲስኮስ የቫቲካን የምዕመናን ቤተሰብና ሕይወት አማካሪ አድርገው ሾማቸው የነበሩ መሆኑን ዘኒት ዘግቧል።